ሰላም ሰላም፣ ውድና የተከበራችሁ የሳንፌቶ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ ኮት ያለም ዳርቻ ሰላማችሁ በስት ይበልልን እያለን፣ እንግዲህ ዛሬም በተወዳጅ በጽናት ድራማ ክፍል አምሳ ሶስት ወደ እናንተ ተመልሰናል። ክፍል አምሳ ሁለት ለማስታወስ ያክል እንግዲህ እንዳየነው እምሩ የናሁሜን ፍቅር ተቀብሎ ደስ በሚል ሁኔታ እንግዲህ እነ ኪራንም እነ ጽናትንም ሰብሰብ አድርገው ጓደኞቻችን ዛሬ የደስታችን ተካፋይ እንድትሆኑ እራት ግብዣ ከኛ ነው ብለው ይዟቸው እንደሄዱ ነው ነበር ያየነ። እንግዲህ ከሄዱም በኋላም ኪራና ጽናት ከነምሩ ቤት እንዲያድሩ ሰናይትና ሀሴት ወደ ሰናይት ቤት እንዳዱ ነበር ያየነ። እስቲ የዛሬው ክፍል አምሳ ሶስት ምን ይሆን የሚለውን አብረን የምና የሆናል። ውድ ቤተሰቦች እንግዲህ እንዳየነው ከሆነ ጽናትና እምሩ ብቻቸውን ቁጭ ብለው እንግዲህ እምሩም አየሽ፣ ጽናት ኪራን እንዴት እንደጎዳሹው እንዴት እንዳረግሹ ታውቆሻል ተላታለች። እንግዲህ ጽናትም አውቃለሁ እምሩ፣ ግን ከአባቴ በምንም ላስፈልጠው አልችልም ትላታለች። እምሩም እንግዲህ ፅናት እንዲካተበይ አባትሽ እኮ እንኳን ለአንድ ልጃቸው ለአገር በሙሉ መፍትሔ የሚሰጡ አባት ናቸው። ይሄ ደግሞ በንግግር የሚፈታ ነገር ነው፣ እያለች እንግዲህ እምሩ ዝም ብሎ ነው የሚያስጨንቅሽ ትላታለች። ፅናትም፣ እምሩ፣ አንድ ነገር ያልተራዳችው ነገር አለ። አባቴ እናትም አባትም ሆኖ ነው እያሳደገኝ። ይሄን ነገር ብነግረው ያለመከፋት ይቀበለኛል ግን እኔ አባቴን ማሳዘን አልፈልግም እያለች ትመልስላታለች። እምሩም እንግዲህ እሴ አትሳሳች፣ አባትሽን ቢሆኑ ያንችን እንዲህ መከፋት ማየት አይፈልጉም። ማንኛቸውም ወላጆች የልጃቸውን ደስታና ወግ ማለት ማየት የሚፈልጉ ተይ፣ እያለች ትመክረታለች። እንግዲህ ፅናትም እምሩ እኔ አባቴን ምንም ቢሆን ማስከፋት አልፈልግም። አባቴን ከማንም ከማንም በላይ አሳንሽን ማየት አልፈልግም። አስፈልግች እንጂ ታውቂያለሽ፣ ፍቅረኛ ብሄድ ፍቅረኛ ይመጣል እያለች እንግዲህ ለምሩ ስትነግራት እንግዲህ ኪራ ሳያስቡት ስከች ልባቸዋል በርች በርች፣ ጥሩ አገላለጽ ነው፣ ቀጥይበት እያለች እንግዲህ ምሩም ደንገጥ በማለት እኛ እኮ ሌላ ነገር እያወራን ነበር፣ አንተ እንደሰማው አይደለም ትለዋለች። እንግዲህ ኪራም አይ ትክክል ነው፣ ሌላ እያወራችሁ ነው። ከበረንዳ ስመጣ ፍቅረኛ ቢሄድ በፍቅረኛ ይተካል እያላችሁ እያወራችሁ አይደለ እያለ ተው፣ ኪራ አንተ እንዳሰብከው አይደለም፣ እንደዛ አይደለም ትለዋለች። እንግዲህ ኪራም ተይ እምሩ፣ እንደዛ ባይሆን ኖሮ ባለቤቷ እራሷ ነበር ልታስረዳኝ የምትችለው እያለ ኪራ፣ እሷም ደንግጣ ነው ትለዋለች። እንግዲህ ኪራም ባለቤቱ የተሆን ቤት ጉረቤት ሊያቃነው አይችልም። ግን አንድ ነገር ከሰማችሽ ንገሪያት፣ ለሷ የላከላት ለእኔም እንደማይረሳኝ ንገሪያት ብሎ እንግዲህ ተበሳሽቶ ትቷት ይወጣል። እንግዲህ እምሩም አየሽ ዜ ዝምታሽ ምን ያህል ተስፋ እንዳስቆረጠው ትላታለች። እምሩ እኔም ይህን ነው የምፈልገው፣ ግን እንደዚህ ሲሆን ደግሞ ማየት አልፈልግም እያለች እንግዲህ እምሩም ኪራና ጽናት አብረው እንዲተኙ ብርድ ልብስ አምጣ አንኩ ጥላቸዋለች። እንግዲህ ይህን ብርድ ልብስ እየተቃሙት ነው ማንኛው ሊለብሰውም አልቻለም። እንግዲህ እየተዋደዱ አንዳንዴ በፍቅር መለየት በጣም ከባድ ነው። አንተ ልበስ፣ አንቺ ልበስ እየተባባሉ ሲከፋፈፉት ነበረ። እንግዲህ ምሩኛ ኪዳም እንዲህ ባለቤቱ መጥቶ ደህና ደሩ አይለንም ይላታል። አይ እኔን ተወካይ እያለች እንግዲህ እሷን ጥላቸው ትሄዳለች። እነሱ ይህን ብርድ ልብስ ሲካፈፉት አደሩ። እንግዲህ በሌላ በኩል ደግሞ እንዳየነ ከሆነ ከነ ከነና ሁመ ቤት አድረው ቀጥታ ሲመጡ እንግዲህ ኪራ ጽናት መንገድ ላይ ሰው አግኝታለች። እንግዲህ እያዋራች ሳለ ኪራ በጣም ተናዷል። ይኸው እንዳያችሁት በመንገድ ላይ በጣም እየተጨቃጨቁ ነው የመጡ። እንግዲህ እየተጨቃጨቁ ከመጡ በኋላም ቤት ላይ ሲደርሱ አጋጣሚ ቁልፋላሲ ቁልፋላሲ ምናምን እየተባባሉ ሳለ እስኪ ለ ሀሴት ሊደወልላት እያለች ሀሴት ሲደወልላት ስልክ አታነሳም። እንግዲህ እሷም ሰኔት ላይ ደውል እየተባባሉ እንግዲህ ሲደወልላቸው ስልክ አላነሱም። ከዛ በኋላ እንግዲህ ኬዳ በቃ እስከሚመጡ ድረስ እሱም በመስኮት በበር ሊንጠለጠል ይለፋል። እሷ ማትገባም እያለች ስትከራከሩ ነበር። በቃ እንደዛማ ከሆነ ወደ ካፌደን ቁጭ እንበል እያሉ እንግዲህ እንግዲህ ካፌ ላይ ተቀምጠው አሁንም እየተነጫነጩ ነበረ። ያ ጭጋቆ ፊት ነው ዋና ኬሪን ምናምን እየተባባሉ እየተጨቃጨቁ ሳለ እንግዲህ ሀሴት መጣ ው ቤቱ ከፈተችላቸው። ከቤት ከመጡ በኋላ እንግዲህ ሀሴት ሳሉ ላይ ቁጭ ብላ እንዴ ለምንድን ነው ቤት እንደዛርገ ሸርሽ ምናምን እያሏተኝ አሀሴትቶት ምናምን ግን ጥሩ አይደለሽ ምን ሆነሽ ነው እየተባባሉ ሳለ እንግዲህ ኪራ ብሪክ አድርጎ ፅናት ስቴጅ ውሃም ጭላት ብሎ ይልካታል። እንግዲህ ዋ ምታመጣላ ስተት ኪራና ሀሴትን እየጠየቃት ነበር ሰላም አደለሽ ምን ሆነች ነው ፊትሽ አይተና ፀሀዩ እንግዲህ ሀሴትም ህጽናት ሆን ታምጠር ከሄደች በኋላ ኪራ ምን ሆነች ነው ስላታች ምንም ደናናኝ እያለች ምን ሆነች ነው እንግዲ ያ ሲላት ሄዳ ቅፍት አድርገዋለች አይ እናንተ ችግሬን አይቶ የሚጠይቀኝ ሰው እፈልጋለሁ እና ደናናኝ ከኋላ አትስብ እያለች በል

ይቺ ነው። አረ ምች አይደለም ችግሯን እንዳትናገር አፏን ቆልፎ የያዘት መንጋጋ ነው ያመባል። እንግዲህ ኪራም ድብቅ የሚባል በሽታ ነው ያጠቃ ምልክቶችንም ፋሲሊቲ እያየ ነው እያለ እየነገረት ነበረ። መጨረሻች በዚህ ከቀጠለ እብደት እንዲሁም ብሎ ኪራም ትቷት ይሄዳል። እንግዲህ ጽናትም ውሃን እየጠጣችን የምላብድ ነው በጭራሽ እያለች እንግዲህ ጽናትም አሴት ከተኛችበት ክላስ ሲታ አሴት አሴት ደህና ነሽ ትላታለች። አዎ ደህና ነኝ ትላታለች። እሺ ደህና ነሽ ምግብ ሰርቻለሁ እንብላ ትላታለች። አሁን ምግብ አላስፈለገኝም። ግን ደህና ነሽ ሲያዩሽ ደህና አትመስይም። እስቲ ችግርሽን ለመካፈል ስግጁ ነኝ ትላታለች፣ ጽናት ማለት ነው። አይ ደህና ነኝ ትላታለች። አይ ሲያዩሽ ደህና አትመስይም። ደህና ነን እያልነ ስንቱን ነገር በፈገግታ እንሸኙ ትላታለ። እንግዲህ ሀሴትም ደህና ነኝ። አንዳንዴ ለሰዎች ብለን የምንወሰናቸው ውሳኔዎች ራሳችን ይጎዱናል ትላታለች። እና ኔ ተሎ ግንድ ስልሽ እንዳይደብርሽ፣ እንጂ ተሎ ሰውን አምኝ የምቀርብ ሰው አይደለውም ትላታለች። ሀሴት ግን እንዳይደብርሽ፣ አንቺ ታማኝ አይደለሽም እያልኩሽ አይደለም ትላታለች። አይ ችግር የለውም እኔ እረዳሻለሁ። አንድ ነገር ልንገርሽ፣ እኔ በይስቻጥል ጊዜ ካገኘሁት ነገር የመጀመሪያ ችግሬን ለኪዳን ሳካፍለው እንዴት እንደቀለለኝ እያለች እንግዲህ ጽናት ለሀሴት ታማክራታለች። ሲያወርድ ይቀላል፣ ትክክለኛ አድማጭ እና ትክክለኛ ሰሚ ከተገኘ ይወርድ ይቀላል፣ እያለች ስትነግራት እንግዲህ ሀሴትም ኦ በጣም ጥሩ ተናጋሪ ነሽ እያለች አመሰግናለሁ። እንግዲህ ጽናትም እንዳትፈሪ የወደረሰችን ከሰሸግ ነው። ብዙ ነገር ያመጣብናል እያለች ትመክራታለች። እንግዲህ ፅናት ሀሴትም አመሰግናለሁ፣ ግን አባትሽን ነው ያሳደገሻ ትላታለች። አዎ ትላታለች። ኦ የተከለውን ዘር አፍርቶለታል፣ እያለች እንግዲህ ጽናትም እንደዚያ እንኳን የሚባል አይነት ልጅ አይደለሁም፣ ለማንኛውም አመሰግናለሁ። ምግብ አቅርቤ ሳሎን ጠብቅሻለሁ፣ ነይ ትላታል እንግዲህ በሌላ በኩል ጽናት ወደ ሳሎን ስትሄድ ብርድ ልብሱን ሶፋ ላይ አድርጎት ታገኘዋለች። አኪራ፣ እኔ ለማናደድ እኮ ቤት ጣራውን ታፈርሳለህ? እያለች እንግዲህ ብርድ ልብሷን አንስታ ትሄዳለች። በሌላ በኩል ደግሞ እንግዲህ ሀሴት፣ ሀሴት፣ ሀሴት አልጋ እያነጠፈች ስትል እንግዲህ ዞር ስትል ፍቅረኛዋ ይመጣለኝ ሄኖክ ማለት ነው። ምን ታደርግ መጣህ ትለዋለች። ናፍቀሽኝ። ደግሞ የቤት እመቤት ያምርብሻል። ቤትሽ አይደለም ትጋብሽን በልክ አድርገው ይላታል። እንግዲህ ትተው ልትደርስ እትል። ሁለተኛ እኔ የወረውሽ እረብተሽ ይመሄድ አትችይም። ያ አባትሽ ከዘራ ተግደግ ወይም ሄደው አባትሽ ይደርስልኛል ብለሽ ታሳስተሻል። ቅስቅስ እንዳትይ ይላታል። አባት ይማ በአንተ አፍ አይጠራም እያለች ይታመናል። እንግዲህ ሁለት ሰው እየተጀጋጀጉ ሳለ ፅናት ትደርስባቸዋለኝ። ፅናት ስደርስ ሰላም ነው እዚህ ብሎ ያለውቅት ትቷት ይሄዳል። ከዛ ፅናት ሀሴትን ሀሴት፣ ሰላም ነሽ ፅናት፣ ሰላም መቼም ሰላም አደለው መቼም መሸነፍ አልወድም እያለች ትቷት ትሄዳለች። እንግዲህ ፅናትም ቁማግራ ገብቷል። በእነዚህ ሁለት ልጆች መሀል ምንድነው ችግር የተፈጠረ እያለች ሳኔን ማውራት አለብኝ ያለች ልክ በር ከፍታ ስትወጣ ኪራ ይደርስባታል። ወዴት ነው ስላት፣ ኧረ እዚህ ነው ከሰነው ከተላለች ማን ፈቀደልሽና፣ ማን አዘዘሽና የምትሄጂው ግቢ ይላታል። አሁን ፍቀድልኝ ተባለች ግቢና ምግብ ስሪልኝ ይላታል። እንግዲህ እሷም እሽ ብላ ወደ ሰናይትም አልሄደችም፣ ቀጥታ ወደ ቤቷ ነው የገባች። እንግዲህ ጽናትም አይኪራ ሁሌ ለእኔ ተቃራኒ እንደወቅን ኮ ላንተ አስቤ ለወደፊት ምሽጥህ ምንድን አይነት ናት ብዬ ላጣራልህ ነበር የሄድኩ አንተ ግን ለእኔ ተቃራኒ ሆንክብኝ እያለች ኧረ ሚባለ ራሳ የተቀቀል ምግብ ለስራ ያለች። እንግዲህ እሷም ቀጥታ ወደ ኩሽናው ነው የገባች። እንግዲህ በሌላ በኩል ሀሴትና ኪራ ሳሎን ላይ ተቀምጠው።

ይላል እንግዲህ። ኪራም በመደናገጥ በኋላም እንበላለን ብሎ ይሰዳታል። እንግዲህ የጽናትም ቀጥታ ኩሽና ተህድም ነው። ምን አናደደኝ፣ ወትሮስ እንዲሆኑ አይደል? እንዲህ የፈለግኩት እያለች ብቻዋን እያወራች፣ በቃ አሁን ቀጥታ ስልክ ከኪራ አባካ መደወል አለብኝ እያለች ስልክ ትደውላለች። ስልክ በምትደውልበት ጊዜ እንግዲህ ስልኩ እንደውላ ያለው አባ እንዴት እያለች እያወራች፣ እንዴት ነው ይላታል። አቤት ያለው አየር በጣም ደስ ይላለኝ። በጣም አሪፍ ነው። ተግባብተዋል እንግዲህ ከሲው ከቀጠለ በርበሬ ቅንጥስ ነው ወገባችን ሸብ አድርገን ኪራን እንድረዋለን እያለች ስታወራ እንግዲህ ኪራ ይደርሳለኝ ብሎ ማንንም ትድርዩ ማንን ነው እንደዚህ የምትይው? ለማን ነው የደወልሽ? እያለ የመነጫጨቃት ለማንም ለምንም አይደለም ይላል ኪራ። አረ እኔ እኮ ኪራ ነው ያልኩ አንተ ኪሩበል ነው የምትባል እያለች አንቺ፣ ስልኩን ለማን ነው እንደዚህ የምትይው? ለማን ነው የምትድር? እያለ የመነጫጨቃት ነበረ እንግዲህ ኪራም ስልኩን አምጩ ሴት ይላታል። አልሰጥም ኪራ ስልኩን አልሰጥም፣ እውነቱ መራራ ነው ስለሆነ ትለዋለች። አንቺ ራስሽ ከመራራ ከጣፋጭ እውነት መራራ ውሸት ይሻላል ስትይ አልነበረም? እያለ እየተከራከሩ እውነቱን አይን አይኔን እያየሽ አውሪኝ እና ካሁን በኋላ አጠገብሽ አልደርስም ይላታል። እሷም ይህን ማማረክ አልችልም ሰው ማስከፋት አልፈልግም ትለዋለች እና አሁን ይህን እያደረግሽ እኔን እያስደሰትሽ ነው ያለሽ እየተባባሉ እንግዲህ ፅናትም ከቃላቶች እኮ ድርጊቶች ተስፋ ያስቆረጣሉ ስትለው እኔ ማምነሽ አይን አይኔን እያየ ስታዋሪ ነው ይላታል። እንግዲህ ኪራም እኔ ማምነሽ አይን አይኔን እያወራሽ ነው ሲላት እሱ ነው የምትፈልገው፣ አው ይህን ከሆነ የምትፈልገው በቃኝ፣ በቅታኛል፣ ተወኝ፣ ስራዬ ልስራበት እያለች ለአንተ የሚገባ ሴት አይደለሁም ትለዋለች። እንግዲህ ኪራም ምንም ቢሆን በሰው ፍቅርና በሰው ስሜት መጫወት ጥሩ አይደለም ብሎ ተናዶ ጥሏት ይሄዳል። እሷን ምን ላድርግ ብለህ ነው ኪራ? እኔ እኮ ለአንተ ደስታን ለአንተ ህይወት እየጣርኩ ነው ያለው፣ ለአንተ ግን ልትረዳኝ አልቻልክም ብያለች፣ ብቻዋን እየወራች አይተናታል። እንግዲህ ኪራ ሴቶች ስትባሉ እንዲህ ናቸው፣ አንድ ሰው በእግራቸው ውስጥ እስከሆን ድረስ ነው። በእግራቸው ውስጥ ከገባ በኋላ እሱን ለመጉዳት ምንም አታመነቱም እያለ ሳሎን ላይ ተቀምጦ ብቻውን እያዘነ ነበረ።

አልነበረም። አሁን ምን እያደረገች ነው? እያለ እንግዲህ ለምሩ ይነግራታል። እንግዲህ ምሩምታ ኬዳ ራስክነት ጉዳል ያለበትን ሁኔታ አውቃለሁ ይላል። እምሩ ለምንድን ትይኛለሽ? አገኘኋት ስል እኮ አጣ አትጠዋተኝም። ፅናትን እኮ እኔ ከራሴ በላይ አስበልጬ ነው የምወዳት እያለ በጣም እየተናደደ ነበረ። ይገባኛል ትላለሽ። አንቺ በአንቺ ገባሽ እሷ ካልገባት እስኪ እያለ እየተናደደ እንግዲህ ምሩ እንዲህ ስል እንዳልገባ ሴቶች ስትባሉ እስስት ናቸው ብሎ ጥሏት ይሄዳል። እንግዲህ ምሩም የት ነው እንዲህ ብለህ ተናደህ የምትሄድ እያለችሳል። እንግዲህ ጽናት ትመጣለች። እንዲ ምሩ ለምንድነው ጽናት ኬዳ እንዲ ብሎ ተናደ ይሄደ ትላታለች። ተጣላችሁ ተነጋግራችሁ ነበር እንዲ ትላታለች። አዎ አልወድህም ብዬ ዋለሁ ትላታለች። እንግዲህ ምሩም ጽናት፣ በጣም አሁን ስራ አስወዳጅ እየሆንሽ ነው። ኪሩን ስብርብር ነው ያደረግሽው ትላታለች። እንግዲህ ጽናትም እናምላድርግ በእኔ ተስፋ እንዲቆርጥ ሌላ ምንም አማራጭ የለኝም ነበር ትላታለች። እንግዲህ ምሩም ትንሽ ቢቆይ ኑሮ እውነቱን እነግረው ነበር ትላታለች። እንግዲህ ጽናትም እንዲህማ እንዳታረጊ እየተባባሉ እየተከራከሩ ነበር። እንግዲህ ጽናትም እንደዚህማ እንዳታረጊ እኔ ምላድርግ፣ እኔ ኮለች ይገባል የሚለውን ሁሉ እያደረግኩ ነው ትላታለች። እንግዲህ ምሩም አንዳንዴ እንግዲህ ምሩም የጓደኝነት ጥግነቷን በጣም ስትመክራት ነበር። እንግዲህ ፅናትም ግብግም መብላለች። እንግዲህ እኔ አባቴን የማንም መሳለቂያ አላድርገውም። እኔና ኪራ ፍቅር እኮ የሚቋረጥ ነገር ነው። እኔነ ኪራ ብንፋቀር ሶስት ቤተሰብ ነው የሚጎዳ። ስለዚህ ይህኔ እነሱ ቢቀር ይሻላል እያለች እንግዲህ፣ እምሩም አይ፣ አሁን የተሳሳተ ሀሳብ ላይ ነው ያለሽ የሚመስለኝ ምስቱ ሲያስብ ትላታለች። እንግዲህ እሺ፣ ለማንኛውም ለምን የጠራሽኝ? ትላታለች እንግዲህ ፅናትን። ውይ፣ የረሳሁት ያን ትክክል አይደለውም ብላ ትታት ይሄዳለች። በሌላ በኩልም እንግዲህ ፅናት አርቀየናት ሰፌ ሳለ የኖኪ ሄድና ጀርባዋን ነካ ያደርጋታል። ማን ምንድን ነካ? አይ ታምር ያለሽ ቁመና አቋምሽ በጣም ታምር ያለሽ ፈገግታሽ ያምራል። ደግሞ እንዲህ ስልሽ ደግሞ የጥርስ መፋቂያ ና መስትሄት ስር ቁመሽ እንዳትው ይላታል። እኔ አንታል ከብሌ ሰው እንደዚህ አደነቀ ብዬ እንዲህ የማድረግ ሰው አይደለም። ከእንዲህ ከምደነቅል ማንነታችን ይዘን ብንቀርብ ይሻላል። አሁን አንተን ጀሮ አያምር ብልህ በ በመቁረጭ ትቆርጣለች፣ ትለዋለች። አጭር ከስደሰተች አደርገዋለሁ፣ እየተባባሉ እየተከራከሩ እንግዲህ ሷም ያመናጨቅ ትቶ ትወጣለች። እንግዲህ ሄኖክም እድሌ ነው መሰል በሬ በሬው ነው የሚያጋጥመኝ፣ እች ደግሞ ድምሹሻ ላይ በሬ ናት እያለ ትቷት ይሄዳል። እንግዲህ በሌላ በኩል ደግሞ ኪራ ሬስቶራንት ቁጭ ብሎ ከቤተሰቡ ከማሰሩ ጋር ይደውላል። እንዴትና ደና ናችሁ ትለዋለች። ደናነ እንግዲህ ስለ ጽናትም ትጠይቀዋለች። ደናነት ምናምን እያለ እያወራ ነበር ስልክ እንግዲህ ለማንኛውም አያቴን ሰላም በይልኝ ብሏል። እንግዲህ እሱ ጭብስ ብሎ እየመጣሳል። እንግዲህ በር ላይ በቃ ጭብስ ብሏለኝ እንድና እንዲህ በጣም ጥዝ ብሎ ነው እየመጣ እንግዲህ በር ላይ ጽናት ታገኘዋለች፣ እና ገባ አልገባ ምን ያገባሻል እያለ እንግዲህ ጽናትን ከቤት አስወጥቶ ሰዷት አለኝ። የዛሬው ድራማ ከዚህ ላይ ያበቃል። ንቀጤን ክፍል ይዘን እስከምንገናኝ ሰላም ሁኑ። ልዩ ውድ ቤተሰቦች፣ ላይክ ሸር፣ ሰብስክራይ ማድረግ አድርሷ ደግሞ ሰብስክራይ በማድረግ ተቀላቀሉን እንላለን ባይ